ሰላም፣ ጤና ስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ግ አገር እንግሊዝ አሁን የዘውዱ ሸዋጫጭር ዜናዎችን አቀርብላቸዋለሁ። አብራችሁን ቆዩ። በቅድሚያም እርሶችን እንሆ። ዘመቻ አንድነት በየግንባሮቹ ድሎችን መጎናፀፉ ተገለጠ። የኮሪደር ልማት መንገድም አምስት መቶ ሺህ ብር ቅጣት

ጣለ። የከፍተኛ ወታደራዊ መኮንኖች ሀብትም መታገዱ ተነገረ። ደምቢ ዶሎ ዩኒቨርሲቲ ብርትኳን የኔ ተማሪ አይደለችም ሲል ክህደት ፈጽሟል። ፓርቲው ህወሓትን ተቃወመ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ።

በዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በየግንባሩ ድል መጎናጸፉ ነው እየተገለጸ ያለው። በተለይም በአማራ ጎጃም ሶስተኛው ጎጃም አገው ምድር ላይ ነው። ክፍለ ጦሩ ከትላንትናው ጀምሮ እስከ ዛሬዋ ቀን ድረስ

ተደጋጋሚ ውጊያዎችን በማድረግ ትልልቅ ድሎችን መጎናጸፉ ተገልጿል። በተደረገውም ውጊያ አቸፈር ላይ ከተደመሰሰው የጠላት ኃይል መካከል ከፍተኛ ቁጥር ያለው የአድማ ብተናና እንደዚሁም የመከላከያ አባላቶች ቁጥራቸው እጅግ በርካታ መሆኑን ተገልጿል። በዚህም ውጊያ ላይ አንድ ወታደራዊ ዋጊ መኮንንም እርምጃ የተወሰደበት መሆኑን ታውቋል። በአማራ ፋኖ በጎጃም አምስተኛ መንገሻ አትከም ክፍለ ጦር ጋር በተደረጉ

ከፍተኛ ተጋድሎ እያደረገ ያለው የመከላከ ኃይልን እርምጃ ወስዶበታል። በተለይም በተቀናጀ ማጥቃት ነው ሸንዲ ከተማ በመቆጣጠር ከጠላት ሙሉ በሙሉ ነጻ ለማድረግ መቻሉን የገለጸው ወርቅ አባይ ብርጌድ፣ ሸንዲ ወንበራማ ብርጌድ፣ ደጃች ሰቦ ቡሬ ዳሞት ብርጌድ በውጊያው መሳተፋቸው ታውቋል። ከማህበረሰብ ዘርፉ እየነበሩ ከፍተኛ ቁጥር ያለው ኩንታል በርበሬም መወሰዱ ነው የታወቀው። በአንድ ካሶኒ ሙሉ ብስኩትና

ጭኖ ለማምለት ሲሞክርም በቁጥጥር ስር መዋሉ ታውቋል። ከሶስት መቶ በላይ ንጹሐንን አፍኖ የነበረ ሲሆን ከአንድ መቶ ሃምሳ በላይ የሚሆኑትን አፈናውን አምልጠው ማምለጣቸውን ለማወቅ ተችለዋል። የጠላት ኃይል ከነሙሉ ትጥቃቸው ፋኖን መቀላቀላቸው ነው እየተገለጸ የሚገኘው። ሶስተኛው የንጹሐን መኖሪያ ቤቶቻቸው ባድ መሳሪያና ማውደሙ እየተገለጸ ቢሆንም በዚህም ሁለት ህፃናትና አንድ እናት ማረፋቸው ታውቋል። በተጨማሪም 15 ቀን አራስ ሞርተር

በላዋ ላይ በማረፉ በተለይም በትልጇን እንኳን ሰቶል ማረፏ ነው የተገለጸው። በተለያዩ አማራ ግዛቶች እየተደረገ ያለው ተጋድሎውን የቀጠለ ቢሆንም ይሁን እንጂ ፋኖ ትግሉን አጠናክሮ ወደፊት እየገሰገሰ መሆኑ ነው የቀጠለው። ጎንደርም ላይ ትግሉ ተጠናክሮ ቀጥሏል። በተለይም በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ግጭቶች በርካታ ሰዎች መገደላቸው ነው እየተገለጸ የሚገኘው። ፋኖ ትግሉን አጠናክሮ እየቀጠለባት ያለችው የጎንደር ምድር አሁንም

በተለየ አካባቢዎች ድሏቸውን እየተጎናፀፉ እንዳለም ለማወቅ ተችሏል። በአማራ ክልል ማዕከላዊ ጎንደርና በሰሜን ጎጃም ዞን

ከአርብ ዕለት መጋቢት አስራ ሁለት ጀምሮ በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች በተካሄደ ውጊያዎችም ላይ ነው በርካታ ሰዎች እርምጃ የተወሰደባቸው መሆኑ የተገለጸው። በጎንደር ከተማም የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ግጭቱ መካሄዳቸውን የገለጹት ነዋሪዎቹ አክለውም ታጣቂዎቹ የጎንደር ዙሪያን ክፍለ ከተማ አካባቢ መቆጣጠራቸውን እየተገለጸው የሚገኘው በተለያየ ቦታ የሚደረገው ከማህበረሱ ጋር በቅንጅነትና በአንድነት ገበሬው ጭምር ሆብሎ የወጣበት ተጋድሎ ከፍተኛ ድል እየተጎናጸፉ እንደሆነ ነው በተለ

አማራው እየተገለጸ የሚገኘው በአማራ ፋኖ አንድነት በጎንደር የተደመሰሰው ተደምስሶ የተማረከው የመከላከያ ኃይል ማምለጡ የታወቀው በሰሞኑ የአደር ቀይ ወረዳ ጥር ኃይልና በተባለ ቦታ በነበረው አውደ ውጊያ የነበረው ሁነኛ ሁኔታዎች እጅግ ከፍተኛ እንደነበሩና ከሶስት መቶ በላይ መደምሰሳቸውና

ከመቶ በላይ የሚሆኑት መማረካቸው ነው የገለጹት። ሌሎቹም ብትንትናቸው ወጥተዋል። ይሁን እንጂ ተከታትለን አሁንም እርምጃችንን አጠናክረን ቀጥላለን ሲሉ ፋኖቹ ገልጸዋል። በተለያየ ቦታው ላይ በተለይም በቁጥጥራቸው ስር ከዋሏቸው አካባቢዎች መካከል ፋኖቹ እየገቡ አሁንም ማወያየት ጀምረዋል። ከማህበረሰቡ ጋር በጋራ እየሰሩ እንዳለ ነው መረጃዎቹ የሚጠብቀው የአማራ ፋኖ በጎጃም አንድ ክፍለ ጦር ባህር ዳር ብርጌድ ከማህበረሰቡ ጋር ውይይት ማካሄዱም ለማወቅ ተችሏል።

በተለይም የማጠናከር ስራዎችን በመስራት በማሰልጠን በማስታጠቅ እንደ አማራ ሙሉ ንቅናቄ በመፍጠር ጠላትን ሙሉ በሙሉ ከአካባቢያቸው ለማስወጣት በጋራ ለመታገር የማንቃትና በራሳቸው እንዲተዳደሩ የቀበሌዎችን መሪዎችን በመምረጥ መዋቅር እየዘረጋ እንደሚገኝ ነው የገለጹት ፋኖቹ ማህበረሰቡን በመሰብሰብ እንዲህ ሲሉም ገልጸዋል ይሄ ትክክል አይደለም እኛ ችግር የለብንም የእናንተን ችግር ግን እዚሁ እንድትፈቱ ነው እኛ እያልን ያለን ስለዚህ ዘጠኝ ኮሚቴ ይመረጣል

ዘጠኝ አመራር ይመረጣል። እነዚህ አመራሮች ምንድን ነው የሚሰሩት? ነው የቀበሌውን ማህበረሰብ የድንበርም ሆነ የግጭትም ሆነ የሚመጡ አንዳንድ ክሶችን፣ ችግሮችን፣ አቤቱታዎችን ቁጭ ብለው ይሰማሉ፣ መፍትሄ ይሰጣሉ፣ ይወስናሉ። መረጃ ማስረጃዎችን እያዩ ውሳኔ ይሰጣሉ። በቃ ለፋኖ ነው ኳረ ለሚሰሩ ለፋኖ ነው። እንዲ አመራሩ የሚመረጥ የእናንተን ችግር ሊፈት

ፋኖቹ ማህበረሰቡን እንዲህ በመሰብሰብ በመቀልቀስ በተለይም የራሳቸው አመራር የሆኑን በማስመረጥ የብልጽግና ሰዎችን በማስወገድ ስራቸውን ጠንክረው እየሰሩ መሆኑ የገለጸው ህብረተሰቡ ፋኖቹን መምጣት እጅግ ደስታ እንደተሰማው በመግለጽ ሁልጊዜም ከጎናቸው መቆሙ ነው የተገለጸው። ታዳ ይህ ያበሳጨው የመንግስት ኃይል ንጹሐንን መደብደቡን ቀጥሎበታል

በከባድ መሳሪያ ጭምር ሳይቀር በዘመቻ አንድነት ኪሳራ የገጠመው የአብይ አህመድ ወታደሮች ንጽሐንን በመድፍ ሲጨፈጭፉ መክረማቸው ነው የታወቀው። በተለይም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ በተደረጉት ውጊያዎች ላይ እል ውስጥ የገባው የመንግስት ኃይል አሁንም ንጽሐንን መጨፍጨፉን ቀጥሎበታል። ከመብረቁ ተፈራ በአበረ አዳሙ ሻለቃ ጋር ዘመቻ አንድነት ያደረሰበትን ኪሳራ ቁጭቱን ለመወጣት ነው ያገዛዙ ሰራዊት ንጽሐንን፣ ትምህርት ቤቶችን፣ ቤተ እምነቶችን በመድፍ ሲጨፈጭፍ ሟሉ

አስታውቋል። በተለይም የመከላከያ ኃይሉ መድፍ፣ ሞርተር፣ ድሽቃና ሌሎችም አሉኝ የሚላቸውን መሳሪያዎች ይዞ በሰማይ ደግሞ በድሮን አሰሳ በመታገዝ ከቋሪት ብር አድማ ከተባለ ቦታ ወደ ዋሸራና ባዴት የወጣው ኃይል ግንባ ሰሪ በተባለ ተራራማ ቦታዎች ላይ በመቀመጥ ጭምር ነው። አብራ ቅዱስ ገብርኤል ከንቸቸልና

አቀሌ በሚባሉ ቀበሌዎች ላይ መድፍ ማስወንጨፉም ታውቋል። በተደጋጋሚ ጊዜ በፋኖች በኩል የሚደርስበትን ሽንፈት መቋቋም እያልቻለው የመንግስት መከላከያ ንጹሐን ላይ እያደረሰ ያለው ጉዳት አሁን መቀጠሉ ነው እየተገለጸ የሚገኝም በተለያዩ አርሶ አደሮች መኖሪያ ቤቶች ላይ በመውደቅ ቤቶቹ ላይ ጉዳት ማድረሱ ከባድ መሳሪያው ታውቋል። በተለይም በዚህ በተጣለው

ከባድ መሳሪያ አንድ ህፃንና አንድ እማወራ ያቆሰለ ሲሆን አንዱ ደግሞ ቅዱስ ገብርኤል ሁለተኛ ደረጃ ትምህርት ቤት ላይ ጉዳት ማድረሱ ነው የተገለጸው። ከእነዚህ ቀበሌዎች ሳንወጣ ትምህርት ቤቶችን እያወደመ ትምህርት ቤቶችን አስጀምር ያለው ባዩ የብልጽግና ፕሮፓጋንዳ ዛሬም

ይህ የሚፈጽማቸው ግፍና በደሎች እጅግ እየከፉ እንደሆነ ነው እየተገለጸ የሚገኘው። በሌላም በኩል የአማራ ፋኖ ህዝቡን እኩል ማጥፋት የሚፈልግበትን ቤተክርስቲያን ታሳቢ በማድረግ በከንቸንችል ቀበሌ ቅዱስ ጊዮርጊስ ቤተክርስቲያን አቅራቢያ የጣለው መድፍ

በተለይም በዚህ በአብይ ጾም ላይ ስግደት ላይ የነበሩ ምዕመናና ቤተክርስቲያን በፈጣሪ ቸርነት ከአደጋ መትረፋቸው ነው የታወቀው። በተደጋጋሚ ጊዜያቶች የሚደረጉትን ተጋድሎች ፋኖቹ ግን ጠንክረው ቀጥለው እርምጃ እየወሰዱ መሆኑ ነው የተገለጠው። በወሎ ቤተ አማራ፣ ምስራቅ አማራ ኮር አንደኛ ባለሽርጡ ክፍለ ጦር በተለይም ከዘመቻው አንድነት ጎን ለጎን መዋቅር የማጠናከርና ስራ እየሰራም እንዳለ ተገልጿል። በጉባኤውም ላይ ከፍተኛ የሆኑ የራሱን አመራሮቹ በመጥረት ስራውን አጠናክረው የሚቀጥል መሆኑ ነው የተገለ

ትልልቅ ድሎችን እየተጎናጸፍን ነው። በሸዋ ላይ የተሰሩትም ጀብዶች አፍ የሚያስጨበጡ ሆኖ ነው የተገኙት። ፋኖቹ ትግላቸውን አጠናክረው የቀጠሉበት ይህ የአንድነት ዘመቻ በጣም እጅግ ውጤታማ መሆኑ ነው እየተገለጸ የሚገኘው። ትግሉን አጠናክሮ የቀጠለው የአማራ ፋኖ በየትኛውም አካባቢ ላይ የሚደረገውን እንቅስቃሴ ከዚህ በኋላ አጠናክረን እንቀጥላለን፣ በምንም ጉዳይ ላይ ወደኋላ የሚያስመልሰን አንድም ጉዳይ የለም ሲሉም ትግሉ በከፍተኛ ሁኔታ ወደፊት ሊቀጥል

እንደሚችልም ገልጸዋል።

አዲስ አበባ በኮሪደር ልማት ላይ በግዴለሽነት ጉዳት ያደረሰ ድርጅት አምስት መቶ አስር ሺህ ብር ቅጣት ተጣለበት። በቂርቆስ ክፍለ ከተማ ነው። በካዛንቺስ አካባቢ የተሰራውን አዲስ የኮሪደር ልማት ላይ በግዴለሽነት ጉዳት ያደረሰ ድርጅት አምስት መቶ አስር ሺህ ብር መቀጣቱን ነው የአዲስ አበባ መስተዳደር የገለጸው። ባላግባብ በግዴለሽነት በዝርክርክነት የተፈጸመ ነው ሲል ነው ይህን የገለጸው የከተማ አስተዳደሩ። በተለይም በባለስልጣኑ የኮሪደር ልማት ላይ ጉዳት ባደረሰው

ሜልኮን ኮንስትራክሽን በተባለ ድርጅት ላይ ነው። አምስት መቶ ሺህ ብር እንዲሁም በሁለት የድርጅት ሾፌሮች ላይ በተጨማሪ ይህንን ቅጣት እየጣለባቸው ቅጣቱን አጠንክረን ወደፊትም እንቀጥላለን ሲሉ ነው የገለጹትም። ድርጅቱ የኮሪደር ልማቱን የእግረኛ መንገድ የኮንስትራክሽን

ስታምፓን በግዴለሽነት የማወደም ነው ስራው የሰራው አስተዳዳሪ እርምጃዎችን አሁንም ይቀጥላል ብለዋል። ድርጅቱ በገንዘብ ቅጣት በተጨማሪ ያወደመውን የእግረኞች መንገድ ከተቀጣበት ጀምሮ ማደስ እንዳለበትም አጥብቀው ገልጠዋል። በባለሥልጣኑ በከተማ በልማት ስራ ላይ የተሰማሩ ድርጅቶችና ግለሰቦችም መሰል ድርጅቶች ከመፈጸማቸው እንዲቆጡ በማሳሰብ ድርጅቱና ግለሰቦቹ ይህንን እርምጃ የተሰጠበትን ጉዳይ መማሪያ ይሆናል ሲሉም ነው የገለጡትም።

በዩኒቨርሲቲ ተማሪዋ ላይ የደረሰው ግፍና በደል እጅግ ዘግናኝ ነው ሲሉ የቀድሞው የኢትዮጵያ ዴሞክራሲያዊ ፓርቲ ዴፓ አባልና ፕሬዝዳንት የነበሩት አቶ ሙሼ ሰሙ ስለ ብርቱካን ጉዳይ ገለጹ። የወጣትነት ተስፋሽን ለጊዜውም ቢሆን አጨልሞታል። በበደል ላይ በደል እንዲሉ ያለ አቅምሽ የተሸከምሽውንና መከራ ፍጹም ተክደሻል። ይህም ሆኖ ግፈኛና ሞት አሸናፊው ዛሬ በህይወት ብቅ ብለሻል።

በተለይም ለዚህ ላበቆች ጋዜጠኞችም ምስጋናዬን አቀርባለሁ ሲሉ ነው የገለጹት የፖለቲካ መሪ የነበሩትም። በተለይም በወቅቱ ጩኸትሽን ለመጮ ብሞክርም በበደልሽ ልክ እንዳልነበረ ዛሬ ይበልጥ ተሰምቶኛል። ትናንትና የግፈኞችን ጨካኝ ክንዶች እንደተቋቋምሽ ሁሉ ወደፊትም በስኬት ጎዳና እንደምናይሽ ጽናት ከበቂ በላይ ምስክር ነውና በርቺ። ወገን ግፍ መከራዋን መቀልበስ ባንችል እንኳን እህታችንን አለውልሽ እንበላት

ወደ ህይወት ጎዳናም እንድትመጣ እንርዳት ሲሉ ነው የገለጹት ፖለቲከኛው። ይህ በእንዲህ እንዳለ የዩኒቨርስቲው ትምህርት ማስረጃ እንዲጠፋ በታዘዘው መሰረት የትምህርት ማስረጃውን አጥፍተውታል ነው እየተባለ የሚገኘው። በተለይ ደምቢ ዶሎ ዩኒቨርሲቲ አሰቃቂ ግፍና በደል የተፈጸመባትን ጉዳይ አጣርቶ ለህግ ማቅረብ ሲገባው፣ ይሁን እንጂ ስራው ሌላው ነው ተገኝቷል። አማራ ላይ የሚፈጸመው ግፍና ሰቆቃ አምስት ደረጃዎች አሉት ይላል ጸሐፊው።

በዚህ ጉዳይ ላይ እጅግ ዘግናኝ ጉዳዮች የተሞሉበት በተለይም አማራ ላይ የሚፈጸመው ግፍ የትየሌሌ ነው ይላሉ። ታዲያ በመጀመሪያ ግፉ በአማራ ላይ ይፈጸማል። በማስቀጠል ግፉ የተፈጸመው አማራ ላይ አይደለም ተብሎ የማቾቹን ማንነት ተቀይሮ ይነገራል። ከዛ እንደውም ግፉን የፈጸመው አማራ ነው ይባላል። ከዛ ግፉን የፈጸመው አማራ ነው ተብሎም በአገዛዙ የተዘጋጀ ሪፖርት ይቀርባል። በመጨረሻ የአማራ የራሱ ሞትና ፍጅት እንዲያስተባብልም ይገደዳል።

አማራ ላይ ያለው መከራ ስቃይ እንደዚህ ነው የሚቀጥለው። ዛሬም የተቀመጡት የብልጽግና ሰዎች ይህንን ማስተባበልና ማስተካከል ሳይሆን ችግሩን እያባባሱት መሄዳቸው ደግሞ ጉዳዩን እጅግ አስገራሚ አድርጎታል።

አርባ ሁለት የሚደርሱ የህወሓት ከፍተኛ ወታደራዊ መኮንኖች ሀብት እንዳይንቀሳቀስ ማገዱን ኢትዮፎረም ዘገበ። በገዳው ከሰሞኑ ከፋኖ ዘመቻ ጋር በተገናኘ አገዛዙ ስማቸው በመግለጫ ያነሳው ብርጋዴር ጀነራል ምግባ ኃይለን እንደሚገኝበትም ነው።

መረጃው የሚያስረዳው በተጨማሪ በትግራይ ክልል ከመጋቢት ወር ጀምሮ የነዳጅ ወደ ክልሉ እንዳይገባ መደረጉንም ነው የተገለጸው። በትግራይ በኩል እየተደረጉ ያሉ እንቅስቃሴዎችን በተመለከተ የፌዴራል መንግስቱ ሊወስዳቸው ያሰባቸው በርካታ ጉዳዮች እንዳሉም እየተገለጸ ይገኛል።

የግል ኩባንያዎችና ነዳጅ እንዳያስመጡም ፈቃድ ተሰጣቸው። የግልሉን ዘርፍ ከሽያጭ በተጨማሪ ነዳጅ ማስወጣት እንዲችልም ነው የሚፈቅደው አዋጁ ስራ ላይ ሲውል የነዳጅ ግብይትን በአዋጅ ቁጥር 1363217 ላለፈው 11 ዓመታት በስራ ላይ የነበረው አዋጅ የቀየረ ሲሆን ባለፈው ጥር ጀምሮ በፓርላማ የጸደቀ መሆኑ ነው የተገለጸው። አሁን ነዳጅ በግለሰብ ደረጃም ወይም በድርጅት ደረጃም እንዲሰራም ተፈቅዷል።

ከደምቢዶሎ ዩኒቨርሲቲ መግለጫ ተሰጥቷል። በተለይም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ እየተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ በስህተት መሆኑን ዩኒቨርስቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረች ነው የገለጸው።

ክህደት ገቢሩ እየሆነው የመንግስትን ትእዛዝ የሚቀበሉ የትምህርት ተቋማቶችም አሳፋሪ ተግባር እየፈጸሙ ነው ሲሉ ብዙዎቹ ተችተውታል። የዩኒቨርሲቲውን ምላሽ ታዲያ ይህ ድርጊት በጣም አላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲውንም ስም የሚያጎድል ስለሆነ

ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲ ጉዳዩን ወደ ፍርድ ቤት እንደሚወስደው ይገደዳል ሲልም በመግለጫው አሳውቋል። በርካታ ኢትዮጵያውያኖች በሀገርም በውጭ የሚገኙት ይህንን ጉዳይ በተመለከተ እንደውም ዩኒቨርሲቲው ራሱ ተጠያቂ ከመሆን በዘለለ ይህንን መረጃ ያስተላለፉትም የቴሌቪዥን ጣቢያዎች ጭምር ሳይቀሩ በአስቸኳይ ወደ ቦታው ቪዲዮን፣ ሙሉ ቃለ ምልልሱን እንዲመልሱም ጥያቄ ቀርቦባቸዋል።

ሳርሳዊ ወያኔ ትግራይ የህዋትን አካሄድ መቃወሙን ገለጠ። ሳልሳዊ ወያኔ ትግራይ የተሰኘ ድርጅት ህዋትን በበላይ በሁሉንም ሀይል ማድረግ እንችላለን በሚል የሚሰራቸው ቅስቃዎች ሰዎች እጅግ አደገኛ አስተሳሰብ እንደያዘ በመግለጽ ተቃውሞውን አሰምቷል። በተደጋጋሚ ጊዜ አቶች የህዝብን ጥያቄ የማይቀበለው የህዋት አሰራር

ተገቢነት የለውም ሲል ነው የወቀሰው። ህዋት የትግራይን ህዝብ ወጣቶች ትግል ከመደገፍ ይልቅ የተለያየ ሀሳብ ያላቸውን ሰዎች በኃይል ለማፈን እየሞከረ መሆኑንም ገልጿል። ሳልሳዊ ወያነ ትግራይ ህዋትን አሁን ያለውን አደገኛ አካሄድን እንዲያቆም ለተፈጸመው ጥፋቶችም ተጠያቂነቱን እንዲያረጋግጥና የትግራይን ህዝብ ወጣቶች ትግል እንዲደግፍም ጥሪ አቅርቧል። ድርጅቱ በህዝቡና በተለይ ወጣቶች ከጎን በመቆም ለአደጋ የሚደረገውን የህዋትን አካሄድ እንዲቋወም ነው ጥያቄውን ያቀረበው።

በሰባባራ ባቡር በደረሰ የእሳት አደጋ ሶስት የንግድ ሱቆች ላይ ከባድ ጉዳት መድረሱ ተገለጠ። በዛሬ ሁለት ነው ከጠዋቱ አንድ ሰዓት ከአምስት ሲል በአራዳ ክፍለ ከተማ ወረዳ ሁለት ሰባራ ባቡር እየተባለ በሚጠራው አካባቢ በተነሳ የእሳት ሰዓት አደጋ ጉዳት መድረሱ የተገለጠው የእሳት አደጋው ለመቆጣጠር ሶስት የአደጋ መቆጣጠር ተሽከርካሪዎች እና ሀያ ሶስት የአደጋ መቆጣጠር ሰራተኞች የተሰማሩ ሲሆን የእሳት አደጋውን በአቅራቢያ ባለው ባንክና የንግድ ድርጅቶች ላይ

ተዛምቶ ተጨማሪ ጉዳት ሳያስከትል መቆጣጠር መቻሉ ነው የተገለጸው። የእሳት አደጋውን ለመቆጣጠር ስረ ሲያደርጉ የነበሩ የአደጋ ጊዜ ሰራተኞች መካከል ሁለት በሁለቱ ላይ ቀላልና ከባድ ጉዳት መድረሱም ተገልጠዋል። በመጨረሻም በጃፓን ባልሰሩት ወንጀል የሞት ፍርድ የተፈረደባቸው ለስር ዓመታት እስር ቤት የቆዩት ለነበሩት ግለሰብ

አስራ አንድ ነጥብ አራት ሚሊዮን ዶላር ካሳ ተሰጣቸው። ሰውየው ከተፈቱም በኋላ ነፃነቴን፣ ጊዜን፣ ህልሜንና ህይወቴን ነው የተቀማወት ብለዋል። የሀገሪቱ መገናኛ ብዙኃን እንደዘገበ ከሆነ ይህ የደረሰው ጉዳት ለሌሎቹ ከዚህ በኋላ ለሚሰጠው የፍርድ መዛባት ጥንቃቄ ሊደረግ ይገባልም ተብለዋል።

ክብራንት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውድ ሾ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክብራንት ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩትን ዘውዱ መንግስት የነበርኩ መልካም ጊዜ